ብልጽግና በታሪክ ካለፍንባቸው ፓርቲዎች የተለየ የሚያደርገው ምንድን ነው? እንደ ብልጽግና በከፍተኛ ድምፅ አሸንፎ የለም ብቻዬን አልመራም የምትፎካከሩ ኑ እና አብረን መንግስትና አስተዳድሪ ያለ ማን አለ እስካሁን እኮ ሰምተንና ከሙስናና ብልሹ አሰራሮች ጋር በተገናኘ የሚነሱ ቅሬታዎች አሉ። ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ስጡት ኮንትራት፣ ስጡት ብድር፣ ስጡት ስጡት ብዬ በአንድ አምስት ቢሊዮነር ማድረገው ኩባንያ የለኝም። ግጭቶች በሰላም እንዲቋጩ ምን ያህል ቁርጠኛ ነው? በጥባጩ ለባሹ ክላሻ አንጋቹ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ የሆንና ከሳሽ ይሆን። የኢትዮጵያ ነገ ገጽታ ምን ይመስል ይችላል ያስባሉ? ኢትዮጵያ ነገማ የሚያጓጓ የሚያስመረቃ የሚያስቀና ኢትዮጵያ እንዲነበረች የሚያስብል ለሚሆን ምንም ይጠወል። ምንድን ነው የሚያነሳሳው ይህን ተግባር ለመፈጸም። ኢትዮጵያ ወደብ ያጣችበት ነበር፣ በጣም ያስቆጭ ነበር። ኢትዮጵያ ባለፈው ሰላሳ ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም በጣም ያስቆጭ ነው። እርስዎ የትዳር አጋር ነዎት፣ አባት ነዎት፣ እና ደግሞ የሀገር መሪ ነዎት። በዚህ ሁሉ ሂደት አንድ ላይ ይህንን ሁሉ ማከናወን አይከብድም?